ኮምፒውተርን ከመጠቀማችን በፊት ማወቅ የሚገቡን አራት ነገሮች አስረዳቸዋለሁ። የመጀመሪያው የኮምፒውተር ክፍሎችን ማወቅ ነው። የኮምፒውተር ፓርት ለምሳሌ እዚህ ጋ እንደምትመለከቱት ይሄ ሲፒዩ የሚባለው የኮምፒውተር ፓርት ነው። ሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት ይባላል። የምንሰራቸው ስራዎች በሙሉ እዚህ ሴንትራል ፕሮሰሲንግ ዩኒት ውስጥ ነው የሚከናወነው። ሞኒተር የሚባለው ደግሞ የኮምፒውተራችንን የሚሰራውን ስራ በሙሉ የምናይበት ነው ማለት ነው። እዚ ጋር የምታዩት ደግሞ ኪቦርድ ይባላል ማለት ነው። ኪቦርድ ማለት ኢንፑት ከሚባሉ የኮምፒውተር ሃርድዌር ኢንፑት ዲቫይስ የሚመደብ ሲሆን ዳታን ወደ ኮምፒውተር ለማስገባት ይጠቅማል። እቺ የምታዩት ደግሞ ማውዝ ይባላል። ማውዝ የኢንፑት ዲቫይስ ሲሆን ዳታን ወደ ኮምፒውተር ለማስገባት ክሊክ ለማድረግ ሴሌክት ለማድረግ ይጠቅማል። እዚህ ጋር የምታዩት ደግሞ ፕሪንተር የሚባል ሲሆን ፕሪንተር ደግሞ የአውትፑት ዲቫይስ ሲሆን አውትፑት ዲቫይስ ሃርድ ኮፒን ፕሪንት ለማድረግ ይጠቅመናል ማለት ነው። እዚህ ጋር የምትመለከቱት ሁለቱ ስፒከር ይባላል። ስፒከርም የአውትፑት ዲቫይስ ሲሆን ከኮምፒውተር ድምፅ ሲወጣ የምናዳመጥበት ነው ማለት ነው። እዚ ጋር የምታዩት ደግሞ ስካነር የሚባል ሲሆን ስካነር ደግሞ የኢንፑት ዲቫይስ ሲሆን የተለያዩ ሃርድ ኮፒዎችን በሶፍት ኮፒ መልክ ወደ ኮምፒውተራችን ዳታን ያስገባልናል ማለት ነው። እዚህ ጋር የምታዩት ደግሞ ማይክ ወይም ማይክሮፎን የሚባል ሲሆን ከኢንፑት ዲቫይስ የሚመደብ ሲሆን ይህም ድምፅን ወደ ኮምፒውተር ሲስተም ለማስገባት ይጠቅማል ማለት ነው። ቀጣይ የምንመለከተው ደግሞ ኮምፒውተርን ለመጀመሪያ ጊዜ እንዴት ማስነሳት እንደምንችል ነው ማለት ነው። ለመጀመሪያ ጊዜ ኮምፒውተርን የምናስነሳው ወይም ተርንኦን የምናደርገው ዲሽ ጋር ፓወር በተን በመንካት ነው ማለት ነው። እንግዲህ እንደየኮምፒውተሮቹ ሊለያይ ይችላል። የፓወር በተን ወይም ፕሬስ የምናደርግበት ቦታ ከኮምፒውተር ኮምፒውተር ምናልባት ሊለያይ ይችላል ማለት ነው። ይህ ዴል ኮምፒውተር ነው፣ ስለዚህ ማስነሳው እዚህ ጋር ነው ማለት ነው። መጀመሪያ እንግዲህ የምናስነሳው ከሲፒዩ ነው ማለት ነው። ቀጣይ የምናስነሳው ደግሞ ከሞኒተሩ ነው ማለት ነው። ሞኒተሩን ቀጣይ እናስነሳለን ማለት ነው። ምክንያቱም አስቀድመን ሞኒተሩን የምናስነሳ ከሆነ ከሲፒዩ የሚመጣው ከፍተኛ ጭረር ሊጎዳው ይችላል ማለት ነው ሞኒተሩ። ለዚህ በመጀመሪያ የምናስነሳው ሲፒዩ ነው። ቀጣይ ሞኒተሩን በዚህ አይነት መልኩ እናስነሳለን ማለት ነው። በሶስተኛ ደረጃ የምንመለከተው ሎጊን ነው፣ ወይም ደግሞ ለመጀመሪያ ጊዜ ወደ ኮምፒዩተራችን መግባት ማለት ነው። እንግዲህ ሎጊን መጀመሪያ ጊዜ ወደ ኮምፒውተራችን ስንገባ ዩዘር አካውንት የሚባል ነገር እናገኛለን ማለት ነው። ዩዘር አካውንት ማለት እንግዲህ ለመጀመሪያ ጊዜ ወደ ኮምፒውተራችን ስንገባ የምናገኘው ፕሮፋይል ነው ማለት ነው። የዩዘር አካውንት ማለት የራሳችን ዶክመንት እና ሴቲንጎችን የያዘልን ነው ማለት ነው። ስለዚህ በዩዘር አካውንት በዚህ አይነት መልኩ ፓስዋርዳችን አናስገባለን ማለት ነው። እንግዲህ ዩዘር አካውንት ምናልባት አውተንቲኬሽን ሊኖረው ይችላል ማለት ነው። የፓስዋርድ ሊሆን ይችላል፣ የፒል ሊሆን ይችላል፣ እንዲሁም ባዮሜትሪክ አውተንቲኬሽን ወይም ደግሞ የአሻራ ሊኖረው ይችላል ማለት ነው። በአራተኛ ደረጃ የምንመለከተው የኪቦርድ አጠቃቀም ነው ማለት ነው። እንግዲህ የኪቦርድ አጠቃቀማችን እንዴት እንደሆነ እዚህ ጋር በዝርዝር በደንብ የማሳየች ነው የሚሆነው ማለት ነው። እንግዲህ ኪቦርድ ስንጠቀም በጣም ማወቅ ያሉብን ነገሮች፣ ወሳኝ ነገሮች አሳያቸዋለሁ ማለት ነው። እንግዲህ በኪቦርድ ላይ ዳታ ነው ወደ ኮምፒተር ሊያስከብሉን የምንችለው እዚህ ጋር እንደምትመለከቱት ከኤ ቢሲዲ ያለ እስከ ዜድ ድረስ ወይም ደግሞ አልፋ ኑሜሪክ የሚባሉ እነዚህ የኪቦርድ ክፍሎች ይባላሉ ማለት ነው። እዚህ ጋር የምታዩት ደግሞ ይሄ የሎጎ ኪ ይባላል። ሎጎን ኪ ስትነኩ እንዲህ ስታርት ለማድረግ ይጠቅማቸዋል። እንደምትመለከቱት ስታርት ለማድረግ ይጠቅማቸዋል። እዚህ ጋር የምታዩት ደግሞ ኑሜሪክ ኪ ይባላል። ወይም ቁጥርን ወደ ኮምፒውተር ለማስገባት ይጠቅማቸዋል ማለት ነው። አንዳንድ ቦታ ላይ ለምሳሌ ኤክሴል ላይ እንደ ካልኩሌተር መጠቀም ይችላላችሁ። አንዳንድ ቦታ ላይ ዳታን ለማስገባት ይጠቅማቸዋል ማለት ነው። ለምሳሌ እዚህ ጋር ወርድ ብዬ ልጻፍ እና ማይክሮሶፍት ወርድ አፕሊኬሽን እየከፈትኩ ነው የሚገኘው ማለት ነው። እንግዲህ ማይክሮሶፍት ወርድ አፕሊኬሽንን በዚህ አይነት መልኩ ከፍቷለው ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ማይክሮሶፍት ወርድ አፕሊኬሽንን ከፍቼ ለምሳሌ ኤቢሲዲ ብዬ የጻፍኩኝ ነው የሚገኘው ማለት ነው። እዚህ ጋር እንደምትመለከቱት ኤቢሲዲ ብዬ የጻፍኩኝ። አሁን እቺ ስፔስ ናት። ያም ማለት አንድን ጽሁፍ ከጻፋችሁ በኋላ ስፔስ ባርን ስትነኩ ስፔስ ይሰጣችኋል ማለት ነው። ስለዚህ ስፔስ ባር ይጠቅማል ማለት ነው። ለምሳሌ ኤፍጂኤች ብዬ አሁን ስፔስ ችኛዋን ጠቅ ሳደርግ ረጅሟ ረጅሟ ስፔስ ናት። ስፔስ ማለት ጋፕ ይሰጣል ማለት ነው። ያው እንግዲህ እንደምታውቁት የትኛውንም ጽሁፍ ስትጽፉ ስፔስ ያስፈልጋል። ከአንድ ቃል አንድን ቃል ከአንድ ቃል የምንለየው በስፔስ ወይም ደግሞ በባዶ ቦታ ማለት ነው። እንግዲህ እንደምትመለከቱት ስፔስ ባርን በዚህ አይነት መልኩ መጠቀም ይችላላችሁ ማለት ነው። ማይክሮሶፍት ወርድ ላይ እንዲሁም የትኛውም ቦታ ላይ ጽሁፍ እየጻፋችሁ ባዶ መስመር ወይም ደግሞ ባዶ ቦታ ስትፈልጉ ስፔስ ትነካላችሁ። ሌላ እነዚህ ነገሮች ናቸው። እነዚህ ነገሮች እንግዲህ የተለያየ ቦታ ላይ የተለያየ አገልግሎት ይሰጣሉ። አሁን ለምሳሌ እንደዚህ አድርጌ ወደ ኋላ ተመልሼ ማስተካከል ያለብኝ ነገር ካለ አስተካክላለሁ። ለምሳሌ ጄኬኤል ኤም ኤንን አልጻፍኩም ነበር በአሮኪ ወደ ኋላ መጥቼ አስተካከልኩ ማለት ነው። እንዲሁም ደግሞ በራይት አሮኪ ደግሞ ወደዛ መመለስ እችላለሁ። በሌፍት ደግሞ ወደ ውስጥ ገብቼ ማስተካከል እችላለሁ ማለት ነው። እንግዲህ እንደምትመለከቱት ጽሁፌን በመጻፍ ላይ ነው የሚገኘው። የተለያዩ ነገሮች አስታውቂያቸዋለሁ ከኪቦርድ ላይ እነዚህን ማስታወሻ ያዙ ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ባክስፔስ ኪ ይባላል። ባክስፔስ ኪ የሆነ ነገር ከተሳሳታችሁ ወደኋላ እንዲህ ለመሰረዝ ይጠቅማቸዋል ማለት ነው። ለምሳሌ ይሁን አልጻፍኩም ነበር አጥፍቼ እንደዚህ አስተካከልኩ ማለት ነው። ስፔስ ባር ደግሞ ያው በቃላቶች መካከል ስፔስ ወይም ባዶ ቦታ ለማስገባት ይጠቅማቸዋል ማለት ነው። አሁን ኤክስ ዋይ ዜድ ቢ ጻፍኩኝ። ስለዚህ አሁን ጨረስኩ ማለት ነው። አሁን ቀጣይ በማይክሮሶፍት ወርድ ላይ አዲስ መስመር ስትፈልጉ እችን ኢንተርኪ ትጫናላችሁ ማለት ነው። ኢንተርኪ የሚጠቅመው ምንድነው? የሆነ ጽሁፍ ከጻፋችሁ በኋላ አዲስ ፓራግራፍ ለመጀመር ወይም ደግሞ የሆነ ጽሁፍ ጽፋችሁ አዲስ ላይን ኒው ላይን ስትፈልጉ ኢንተርኬት መጠቀም ይችላላችሁ ማለት ነው። ሌላ ካፕስሎክ ነው። ካፕስሎክን ስትነኩ እዚህ ጋር ይበራል ማለት ነው። አሁን የነካሁት ማለት ነው። እንዲሁም ደግሞ ካፕስሎክን ደግማቸው ስትነኩ ሊጠፋ ይችላል ማለት ነው። እንግዲህ ካፕስሎክ ጠቀሜታው ምንድን ነው? አንድን ጽሁፍ በካፒታል ለመጻፍ ይጠቅማቸዋል። ለምሳሌ ካፕስሎክን አብርቸዋለሁ። እዚህ ጋር እንደምትመለከቱት በካፒታል ይጽፍልኛል ማለት ነው። ስለዚህ እናንተ ረጃጅም የሆነ ነገር ለምሳሌ በጣም ብዙ ነገር በካፒታል መጻፍ ስትፈልጉ እንደዚህ እንደምትመለከቱት ካፕስ ሎክን አብርታችሁ ብትጽፉ ጥሩ ነው ማለት ነው። ለምሳሌ ይኸው ካፕስ ሎክን አብርቼ ጻፍኩ ነው የምገኘው ማለት ነው። እንግዲህ እንደምትመለከቱት ከኤ እስከ ዜድ ካፕስ ሎክን አብርቼ ጽፍ ያለው ማለት ነው። እናንተም በዚህ አይነት መልኩ ከኤ እስከ ዜድ ካፕስሎክ ነብረታችሁ መጻፍ ትችላላችሁ። እንግዲህ ከኤስ ከዜድ ለምሳሌ ነው ነው የጻፍኩት። እናንተ ረጃጅም ነገር ስትፈልጉ እንዲመጻፍ ትችላላችሁ። እዚ ጋም አሳያችሁ ደግሞ ቁጥር ነው። ቁጥር ማለት ኪቦርድ ላይ ለምሳሌ በላይ በኩልም ያሉትን ከአንድ እስከ ዘጠኝ እንዲሁም ዜሮ አለው። እዚጋም ከአንድ እስከ ዘጠኝ እንዲሁም ዜሮን ጨምሮ እንዲመጻፍ ትችላላችሁ። በሁለቱም መጠቀም ትችላላችሁ ማለት ነው። እንደምትመለከቱት ቁጥር መጻፊያ ኪቦርድ መጠቀም ትችላላችሁ። እንግዲህ ሁሉም ኮምፒውተር ላይ ምናልባት ኤ ላይኖር ይችላል ማለት ነው። በተለይ ላፕቶፖች ላይ ያ ላይኖር ይችላል እዚ ጋ ያለውን ኢንተርኪ እዚ ጋ ካለው ኢንተርኪ ጋር ተመሳሳይ ስለሆነ ኢንተርኪ እዛኛ ጋ ያለውን ብትጠቀሙም ይጠቅማቸዋል ማለት ነው። እዚ ጋ ያለውንም ቁጥር ብትነኩ በተመሳሳዩ ይጽፍላቸዋል። ስለዚህ ሁለቱም የቁጥር ማስገቢያዎች ቁጥር ሊጽፉላችሁ ይችላል ማለት ነው። ኢንተር ስትነኩ ደግሞ ያው አዲስ መስመር ይሰጣቸዋል። እንግዲህ የትኛውን ቦታ ላይ ኢንተር ስትነኩ በተለይ ወርድ ፕሮሰሰር የሆኑ ነገሮች ዳታ ማስገቢያ ነገሮች ኢንተር ይጽፋሉ። እዚህ ጋር የምታዩት ሺፍት ኪ ይባላል። ሺፍት ኪ ማለት ለምሳሌ በስሞል የጻፋችሁ ሽፍትን የምትነኩ ከሆነ በካፒታል ያደርግላቸዋል እንደምትመለከቱት ማለት ነው። ሺፍት ኪ ምንድነው ፕሬስ ካረጋችሁት ብቻ ነው የሚጽፍላችሁ ማለት ነው። ለምሳሌ ሺፍት ኪን ስትነኩ ስሞል ሆኖ ካለ በካፒታል ያደርግላቸዋል። ምናልባት ካፒታል ሆኖ ካለ ደግሞ በስሞል ያደርግላቸዋል። ያው አንዳንድ ጊዜ ስፔስ ስታደርጉ ራሱ ያደርጋል። እዚህ ጋር አሁን ሺፍትን ተጭኜ እንደምትመለከቱት ኢንስነካ ይው ካፒታል አድርገ ማለት ነው። ዘን የቀረውን ደግሞ የኤፍጂ እያልኩኝ በስሞል መጻፍ እችላለሁ ማለት ነው። እንግዲህ ምንድን ነው ሽፍትን መንካት የሚጠበቅባችሁ አንዳንድ ጊዜ የአረፍተ ነገር መጀመሪያዎችን ወይም በመሃል በመሃል ካፒታል ሌተር የምትፈልጉ ከሆነ ነው። አጫጭሬው ለሆኑ ነገሮች ሲሆኑ ማለት ነው። ግን ረጅም የሆነ ነገር በካፒታል ምጽፉ ከሆነ ካፕስሎክን አብረታችሁ ብጽፉ አሪፍ ነው። ላለመድከም ማለት ነው። ሌላ ታብ ነው እዚጋ የምታዩት ታብኪ ይባላል። ታብኪ እንግዲህ ብዙ ስፔሶችን በአንድ ጊዜ ለመስጠት ይጠቅማቸዋል ማለት ነው። ያው ስፔስን ስፔስ ባርን ብዙ ጊዜ ከመንካት ለምሳሌ አሁን በአዲስ መስመር ላይ ነምበር ብዬ ጻፍኩኝ ከዛ ታብኪን እንዲ ደጋግሜ ስነካ ብዙ መስመሮችን በአንድ ጊዜ ብዙ ዋይት ስፔሶችን ወይም ብዙ ባዶ ቦታዎችን ይዘለልኛል ማለት ነው። ስፔስ ባርን ብትነኩ ረጅም ጊዜ የሚወስድባችሁን እንደምትመለከቱት። እንግዲህ ስፔስ ባርን ስነካ ምን ያህል እንደሚያቆየኝ አያችሁ። እስካሁን እዚህ ጋር ነኝ ማለት ነው። ነገር ግን ታብን ብነካ ወይም በሁለት ወይ በሶስት ጊዜ በአንድ ጊዜ መሸጋገር እችላለሁ ማለት ነው። አሁን ለምሳሌ ወደ ኋላ አልኩኝ። ያውን ታብን ስነካ እዚህ ጋር እንደምትመለከቱት ው በአንድ ጊዜ ሁሉ ዘለለልኝ ማለት ነው። እንግዲህ ስፔስን ብጠቀም ምን ያህል እንዳይቆየኝ አይታችኋል ማለት ነው። እንግዲህ እንደዚህ ነገር የምትጠቀሙት ለምሳሌ ቴብል ላይ ዳታዎችን ለማስገባት ከአንድ ሴል ወደ አንድ ሴል ወይም በቴብል ውስጥ ከአንድ ዳታ ወደ አንድ ዳታ ለመሸጋገር እንዲሁም ደግሞ እነዚህ ባዶ ቦታዎች ላይ ደግሞ አንዳንድ ነገሮችን ለመጻፍ ለምሳሌ የትምህርት ቤት ለምሳሌ ተማሪዎች አሳይመንት ሲሰሩ ነንበር ኔም አይዲ ነንበር እያሉ እንደዚህ ዶክመንት ለመጻፍ የተለያዩ ነገሮች እንግዲህ ለመሳት ይጠቅማል ማለት ነው። እዚጋ እንደ ምሳሌነት አድርጌ እንትን እያልኩ ነው ማለት ነው። ለምሳሌ ነንበር ላይ አንድ ቁጥር አደረኩኝ። እንዲሁም ታብን ሁለት ሶስት ጊዜ ስነካ እንደምትመለከቱት ወደ እኔም ሄደልኝ። እነዚህ እንትን ማለት እችላለሁ ማለት ነው። ሌላ ታብ ጠቀሜታው ምንድን ነው? ለአኪሬሲ ነው። ለምሳሌ በስፔስ ብትሄዱ አንዳንድ ጊዜ ማትፈለጉበት ቦታ ላይ ምናልባት ማውዛችሁ እንት ነው ከርሰሩ ሊያርፍ ይችላል። ነገር ግን ታብን እንደዚህ የምትጠቀሙ ከሆነ ታብ ኤግዛክትሊ እዛ ቦታ ላይ ነው ለምሳሌ ሶስት ጊዜ ነክታችሁ አሁን እየሰራችሁ ከሆነ ለቀጣዩም ለሁለት ቁጥር ሶስት ጊዜ የምትነኩ ከሆነ ኤግዛክትሊ እዛው ቦታ ላይ ያቆምላቸዋል ማለት ነው። በስፔስ ባርክ ከሆነ ግን ምናልባት ያንን ላደርግላችሁ ይችላል ማለት ነው። ስለዚህ ታብን ስትነኩ አንደኛ ብዙ ስፔሶችን በአንድ ጊዜ ይዝላችኋል፣ ሁለት ደግሞ ለአኩሬሲ ወይም ደግሞ የበለጠ ትክክለኛ ለመሆን ቦታው ላይ አሪፍ ነው ማለት ነው። እንግዲህ እንደምትመለከቱት ሳምፕል የሆነ ዳታ ነው እዚጋ አስገብቼ ያሳችሁ። ሌላ እዚጋ ኮንትሮል ኪዎች ናቸው እንደ ኮንትሮል ኪ እንደ ኮንትሮል አልት እነዚህ ኮንትሮል ኪዎች ይባላሉ ማለት ነው። ያም ማለት እነሱን ነክተን ከተለያየ ነገር ጋር እንትን የተለያየ ነገር ፐርፎርም ያደርግል። ከላይ የምታዩት ደግሞ ከኤፍ ዋን እስከ ኤፍ ቱ ል ድረስ ፈንክሽን ኬዎች ይባላሉ። ኤፍ ዋን፣ ኤፍ ቱ፣ ኤፍ ስሪ እነዚህ ፈንክሽን ኪዎች ይባላሉ ማለት ነው። ለምሳሌ ኤፍ ዋን ብነካ የሆነ ሄልፕ ዊንዶ ያመጣልኛል ማለት ነው። ለምንድን ነው ፈንክሽን ኬዎች የተባሉት? ፈንክሽን ኪዎች ፕሮግራማብል ኬዎች ይባላሉ ማለት ነው ወይም ፕሮግራም ቢሆኑ ወይም አጀስት የተደረጉ ማለት ነው። ምክንያቱም እነሱን ብትንኩ ወይም ከሌላ ኪ ጋር ከኮንትሮል ኪ ጋር በማቀናጀት የተለያየ ጠቀሜታ ስላላቸው ማለት ነው። ለምሳሌ ኮንትሮል ፕላስ ኤስ ስብል አሁን ሴቭ ለማድረግ ይጠቅማል ማለት ነው። አሁን እዚህ ጋ ወርድ ላይ ስራ ሰርች ነበር። ኮንትሮል ኤስን በመንካት በቀላሉ ሴቭ እንዲያደርግላችሁ ማነሳሻ ይሆናል ማለት ነው። ስለዚህ ሴቭ የምታደርጉበትን ሎኬሽን እንደዚህ ትመርጡ እና ከዛው ፋይል ኔም ትሰጣላችሁ ማለት ነው። ፋይል ኔም ወይም የፋይል ስም እንደዚህ ሰጥታችሁ ከዛ ሴቭ የሚለውን ትነካላችሁ ማለት ነው። በስተ መጨረሻ አሁን ሴቭ አረኩኝ ማለት ነው። ስለዚህ በቀላሉ ሴቭ ማድረግ ይችያለሁ ማለት ነው። ሌላው እንግዲህ ሾርትከት ኪዎች ወይም ደግሞ እነዚህ የኮንትሮል ኪዎች እና የፈንክሽን ኪዎች ጠቀሜታ ለምሳሌ አልትን እና ኤፍ ፎርን ብነካ ክፍት የሆነ ነገር መዝጋት ይችላል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ሴቭ ያረኩትን ወርዱን ዘጋልኝ ማለት ነው። አልት ፕላስ ኤፍ ፎርን ስነካ ማለት ነው። አልት ፕላስ ኤፍ ፎር ስትነኩ በቀላሉ የሆነን ነገር ይዘጋላቸዋል። ለምሳሌ አሁን ሁሉም ነገር ዘግቼ ጨርሻለሁ። አሁን የቀረኝ ምንድን ነው ማለት ነው፣ ሌላ ዊንዶ ኪ ነው። እዚጋ ዊንዶ ኪ ዊንዶውስ ስትነኩ በቀላሉ ስታርት ለማድረግ ይጠቅማል ማለት ነው። ለምሳሌ ወርድ ብዬ ብጽፍ ይኸው እንደዚህ ወርድን ይከፍትልኛል ማለት ነው። እንግዲህ እቺ ዊንዶስ ኪ ልክ እንደ ስታርት እንደማድረግ ይጠቅማል ማለት ነው። ዊንዶስ ኪ ነክታችሁ በቀላሉ የምትፈልጉትን ነገር ሰርች ማድረግ ይችላላችሁ ማለት ነው። ይኸው እንደዚህ። ለምሳሌ አሁን ቅድም ሴቭ ያደረኩትን ወርድ ኤክሰርሳይዝ ብዬ ወርዱ ሴቭ አድርጌ ነበር። አሁን ይው እንደምታዩት ወርድ ኤክሰርሳይዝ ብዬ እዚህ ጋር ሰርች ሳድርግ ይው ቅድም ሴቭ ያደረኩትን አመጣልኝ። ከዛው ኢንተርኪ ስነካ ያው ቅድም ሴቪ ያደረኩትን ዶክመንት እንደዚህ አመጣልኝ ማለት ነው። እናንተም ሴቭ ያደረጋችሁትን ነገር በሌላ ጊዜ እንደዚህ መክፈት ስትፈልጉ በቀላሉ እንዲከፍታችሁ የምትጨምሩትን ነገር ጨምራችሁ አብዴት ማድረግም ትችላላችሁ ማለት ነው። ከዛ የሆነ አብዴት ነገር ስታደርጉ ምን ማድረግ ትችላላችሁ? መዝጋት። አሁን አልት ፕላስ ኤፍ ፎርን ስነካ ወጣ ማለት ነው። እንግዲህ ከአሁን በኋላ አልት ፕላስ ኤፍ ፎርን ብነካ ምንም የቀረ ነገር ስለሌለ ምንድን ነው የሚያደርገው? ኮምፒውተሩን ለመዝጋት የሚፈልገው ማለት ነው። ምክንያቱም ምንም የቀረ ዊንዶ የለም። አሁን አልት ፕላስ ኤፍ ፎርን ብነካ ኮምፒውተሩን ሸዳውን ላድርግ ብሎ ወይም የተለያየ አማራጭ ሊያመጣ ይችላል ማለት ነው። ሪስታርት ማድረግ ትችላላችሁ። አሁን እዚህ ጋር ሸዳውን ነው የሚለው። ከዛ እዚህ ጋር ኢንተርኪንግ ከነካሁት በቃ ኦኬ ላይ ስላለ ኮምፒውተሩ ሸዳውን ያደርጋል ማለት ነው። እንግዲህ በጣም ኮምፒውተርን ከመጠቀማችሁ በፊት ማወቅ የሚገባችሁ ወሳኝ ነገሮች እነዚህ ናቸው። እንደዚህ አይነት ጠቃሚ ቻናል ማግኘት በጣም ወሳኝ በመሆኑ እናንተም ይህን ቻናል ሰብስክራይብ በማድረግ ቪዲዮ ሴክሽላ ወይም ፕሌሊስት ላይ የኮምፒውተር ለጀማሪዎች የሚሆን ጥሩ ቱቶሪያል እዚህ ውስጥ ታገኛላችሁ። ሁሉንም ቪዲዮ አጫወታችሁ ለወዳጅ ለዘመድ ለቤተሰብ ለልጆች የሚሆን ቻናል ነው። ሁሉም ይህን እንዲያውቁ እንዲማሩበት ጋብዟቸው እያልኩኝ በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ ቸርን ሰንብት።